ሰላም ተመልካቾች እንደምን ቆያችሁ። እንግዲህ ዛሬ ደግሞ ይጀላችሁ የመጣሁኝ የጨጓራ ህመም ምንድን ነው? የጨጓራ ህመም ምልክቶች ምንድን ናቸው? የጨጓራ ህመምስ መፍትሄው ምንድን ነው የሚለውን ይሆናል። እንግዲህ ቪዲዮን እስከመጨረሻው እንድትከታተሉት በአክብሮት ጋብዛለሁ። የጨጓራ ህመም ወይም ዲስፔፕሻ በሆድ የላይኛው መካከለኛ ክፍል የሚከሰት ህመም ወይም ምቾት አለመሰማት ነው። የጨጓራ ህመም በሆድ ዕቃ ክፍል ደጋግሞ የሚከሰት የማያቋርጥ ቁርጠት ሲሆን ህመሙ ወደ ጎን አካባቢ ጨምሮ ሊሰማ የሚችል ነው። የጨጓራ ህመም በሽታ መነሻ ምክንያት ከመጠበብና ከመጨነቅ የተነሳ በየትኛው ማንጀት ወይም በሆድ ዕቃ ውስጥ አሲድ በመፍጠርና አገልግሎት እንዳይሰጥ ጨጓራን እንዲላጥ ያደርገዋል። በሌላ በኩል ደግሞ ከምግብ በኋላ ሆድ ቁርተት፣ ወይም መለብለብ፣ ደረት መፋቅ፣ ወይም ማስገሳት፣ እነዚህም ምልክቶች በማሳየት ይጀምራል ማለት ነው። የጨጓራ በሽታ ምልክቶች የማቅለሽለሽ ስሜት፣ የሆድ ህመም፣ የሆድ መነፋት፣ ማስታወክ፣ የምግብ አለመፈጨት እና የመሳሰሉት እንደሆኑ ያው ብዙ ጊዜ ይነገራል ማለት ነው። አብዛኛውን ጊዜ የጨጓራ ህመም ከባድ ችግር አይደለም። ይሁን እንጂ አንድ ሰው እድሜው ከሀምሳ ዓመት በላይ ከሆነ ከክብደት መቀነስ፣ ምግብ ለማዋጥ መቸገር፣ ተደጋጋሚ ማስታወክ ወይም ደግሞ ቡና የመሰለ ነገር በሰገራ የሚስተዋል ከሆነ እንግዲህ ከባድ የጨጓራ ህመም ደረጃ ደርሷል ማለት ነው። እንግዲህ የጨጓራ በሽታ ለአጭር ጊዜ የሚከሰት ወይም ስር የሰደደ ለረጅም ጊዜ የሚቆይ እንደ መንስኤዎቹ እና እንደ ጥንካሬው በመመሰረት ሊሆን ይችላል። እንግዲህ በጣም የተለመዱ የጨጓራ ህመም ወይም በሽታዎች ምልክቶችን ከዚህ በታች እናያለን። አብራችን ቆዩ። የመጀመሪያው በተደጋጋሚ የሆድ ድርቀት እንግዲህ፣ በላይኛው የሆድ ክፍል ውስጥ በምግብ መፈጨት ምክንያት የሚከሰት የመረበሽ ስሜት እና ምቾት ማጣት ነው። ለሆድ መበሳጨት ብዙ ምክንያቶች አሉ፣ ነገር ግን በየጊዜው የሚያጋጥም ከሆነ ይህ ጥሩ ምልክት አይደለም ማለት ነው። ስለዚህ አንዱ የሚያሳየው ይህ አይነት ምልክት በጨጓራ በሽታ ወይም በጋስትራይተስ እንግዲህ ጫፍ ላይ እየደረሰ ሊሆን እንደሚችል ብዙ ጊዜ ጥናቶች ያሳያሉ። ሌላው የሆድ ህመም እንግዲህ የሆድ ህመም ጎድን አጥንት በታችና ወይም ጎን አጥንት የሚባለው እና ከዳሌ በላይ ባለው ክልል ውስጥ የሚከሰት ያው ጭንቀት ነው። ሆድ አንጀት፣ ወይም አፔንዴክስ ሆድ፣ ጉበት፣ ኩላሊት፣ ሐሞት፣ ፊኛ እና ቆሽትን ያጠቃላል አሁን የጠራነው ክፍል ማለት ነው። እንግዲህ ህመም ለረዥም ጊዜ ወደ ከባድ ህመም ሊያመራ ይችላል። በዚህን አካባቢ የሚከሰት አንዱ የጨጓራ በሽታ መገለጫ ሊሆን ይችላል ማለት ነው። እንግዲህ ሌላው ማስታወክ ደም ማስታወክ እንግዲህ የጨጓራ በሽታ ወይም ጋስትራይተስ የከባድ ምልክቶችና ወዲያውኑ ወደ ህክምና መሄድ ያስፈልጋል ማለት ነው። በክብደቱ ላይ በመመስረት በደም የተበጠበጠ ወይም ሙሉ በሙሉ ደም ሊሆን ይችላል። ብዙውን ጊዜ የሚከሰተው በእብጠት ምክንያት የሆድ ሽፋን በመሸርሸር ምክንያት ሊሆን ይችላል ማለት ነው። እንግዲህ ደም ቀላቅሎ ማስታወክ ካለ ብዙ ጊዜ የጨጓራ መላጥም ሊሆን ስለሚችል ጥብቅ ክትትል ያስፈልጋል። ወዲያውንኑ ወደ ህክምና ተቋም መሄድ ያስፈልጋል ማለት ነው። እንግዲህ ሌላው ምልክት ተቅማጥ ነው። በቀን ከአራት እስከ አምስት ጊዜ ያህል ልቅ ወይም ውሃ ያለ ሰገራ የተለመደ አይደለም። ደም አፋሳሽና እጅግ በጣም ጸያፊ ጠረን ያለው ጥቁር የአንጀት ጥቁር የሰገራ ከለር የአንጀት እንቅስቃሴ ካለ እንግዲህ ከባድ የሚባለው ነው ማለት ነው። ስለዚህ ተቅማጥ ከአራት እስከ አምስት ጊዜ ያህል ጠቆር ያለ መጥፎ ጠረን ያለው ከሆነ እዚህ አካባቢ መጥፎ የሆነ እንግዲህ ጨጓራ መላጥ ወይም ጨጓራ በሽታ ተከስቶ ሊሆን ስለሚችል ይህንም በቅርብ ካለ ተቋም መሄድ ያስፈልጋል ማለት ነው። እንግዲህ ሌላው ደግሞ ጨጓራ በሽታ ምልክት ይህ በልችንግ ወይም ማስገሳት የምንለው ጨጓራ ከመጠን በላይ አየር ከአፍ የሚያወጣበት ሌላኛው እንግዲህ ስሜት ነው ማለት ነው። ከእያንዳንዱ ምግብ በኋላ ማበጥ ለረዥም ጊዜ ከቀጠለና በሆድ ውስጥ የመሞላት ስሜትን ካልለቀቀ ወዲያውኑ የሕክምና እርዳታ ማግኘት ያስፈልጋል ማለት ነው። እንግዲህ ሌላው ተሎ መርካት ወይም ቀደምት እርካታ ምንባለው ኤርሊ ሳቲስፋክሽን ይህ ምግብ ስንሞላ ስንበላ ተሎ የመጥገብ ስሜት የሚሰማ ከሆነ አንዱ ምልክት ነው ማለት ነው። ቀደምት እርካታ የተሟላ መደበኛ መጠን ያለው ምግብ የመብላት ችሎታ ማጣት ነው። በዚህ ደረጃ ከወትሮው ያነሰ ምግብ እንበላለን እና በጣም በቅርቡ የጠገበ ስሜትም ይሰማናል ማለት ነው። ለሰውነት በቂ ካሎሪዎችን ስለማንሰጥ እንግዲህ ወደ ድክመት ወይም መድከም ደረጃ ሊያመራ ይችላል ማለት ነው። እንግዲህ ቀደምት እርካታ የሚባለው ጨጓራ ህመም ሳንታመም ከምንበላው ምግብ መጠኑ እያነሰ እየቀነሰ በተሎ የመጥገብ ስሜት የሚሰማን ከሆነ እንግዲህ አንዱ ከፍተኛ የሆነ የጨጓራ ህመም ምልክት ነው ማለት ነው። እንግዲህ ሌላኛው የምግብ ፍላጎት ማጣት በህክምና አኖሬክሲያ ተብሎ የሚጠራ የምግብ ፍላጎት ማጣት ያው ድንገተኛ ክብደት መቀነስ እና የተመጣጠነ ምግብ እጥረት ችግር ሊያመጣብን ይችላል ማለት ነው። በአጠቃላይ ምግብ ከተመገብን በኋላ የማስታወክ ስሜት ይኖራል። እንግዲህ የምግብ ማቀናበሪያ ዑደቱን ያቋርጣል እና የጡንቻ መጠንከር ችግርም ሊያመጣ ይችላል ማለት ነው። እንግዲህ ሌላኛው ምልክት ይሄ የመሳት ስሜት መኖር እንግዲህ የመሳት ስሜት ብዙውን ጊዜ ሰዎች ለአንጎል በቂ ኦክሲጅን ሳያገኙ ይደክማሉ። ለአጭር ጊዜ ንቃተ ህሊናችን እናጣለን። የማዞር ድካም ይሰማናል ማለት ነው እንግዲህ። በጋስትራይተስ ውስጥ የመሳት ስሜት ከማቅለሽለሽ፣ በሆድ ውስጥ ማቃጠልና ድካም ጋር ተያይዞ የሚመጣ ነው ማለት ነው እንግዲህ። ሌላውና የመጨረሻው የልብ ምት ፈጣን መሆን፣ የሆድ እብጠት መጨመርና ማንዣበብ፣ ጭንቀት የደም ግፊትን ሊጨምር ይችላል እንግዲህ ከመቶ ቢት ፐር ምኒት በላይ የሆነ የልብ ምት በአዋቂዎች ዘንድ ፈጣን እንደሆነ ይታሰባል። የትንፋሽ ማጠር፣ የልብ ምትና የደረት ህመም ሌሎች ሊጠበቁ የሚችሉ ምልክቶች ናቸው ማለት ነው። እንግዲህ ጨጓራ ምልክት ያልናቸው በዋነኝነት እነዚህ አብዛኛው በሽተኛ ላይ የጨጓራ ህመም በሽተኛ ላይ የሚከሰቱ ናቸው ማለት ነው። ምንም እንኳን በመጀመሪያዎቹ ደረጃ የጨጓራ ቁስለትና ችግሮች ምልክቶች በጣም ቀላል ቢመስሉም ወደ ከባድ የጤና ችግር ሊያመራ ይችላል ህክምና ካልተደረገለት። እንግዲህ ጋስትራይተሱ ወደ ቁስለት፣ የሆድ ደም መፍሰስ ወይም የሆድ ካንሰር ሊያስከትልም ይችላል ማለት ነው። ስለዚህ ማንኛውም የጨጓራ ህመም ያለበት ሰው ተሎ ብሎ ህክምናውን ማግኘት አለበት ማለት ነው። ህክምናው የሚያገኝ ከሆነ በቶሎ የሚድን በሽታ ነው። ነገር ግን ህክምናው በቶሎ ማያገኝ ከሆነ ቀስ በቀስ ይሄ የጨጓራ ህመሙ ወደ ቁስለት ደረጃ ይሸጋገራል። ከዛም ወደ ካንሰር ደረጃም ሊሸጋገር ይችላል ማለት ነው። ስለዚህ በቀላሉ ማዳን ማከም የምንችለው የጨጓራ ህመም እንግዲህ ለነካንሰር ለመላጥ ደረጃ ከደረሰ በኋላ ለመታከም አስቸጋሪ ስለሚሆን ቀላል የሆነውን በሽታ አስቀድመን መከላከል አለብን ማለት ነው። እንግዲህ ከጨጓራ ህመም በአንድ የሚመጣ አይደለም። በየቀኑ በምናደርጋቸው የህይወት ዘይቤዎች ሊከሰት የሚችል ነው። ከአመጋገባችን ጀምሮ ከቡና አጠጣችን ወይም ሻይ አጠጣት ጀምሮ ማስተካከል አለብን ማለት ነው። እንግዲህ ተመልካቾችን ለዛሬ ይዤላቸው የመጣሁት ይህን ይመስላል። መረጃው ለሌሎችም እንዲደርስ ሰብስክራይብ፣ ላይክ እና ሸር ማድረግን አትርሱ። አመሰግናለሁ።